ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? ሁሉ ሰላም። ላይክ ሰብስክራይብ ያደረጋችሁ አበረታቱ። ቤተሰቦች ደግሞ ላይክ እያደረጋችሁ ኮሜንት እየጻፋችሁ ዶቼ ቤተሰብ ያልሆናችሁ መልሳለሁ፣ እና በተረፈ ደግሞ ዛሬ ቲማቲም ነው ይዤላችሁ የመጣሁት። ቲማቲም በብዛት የሚገባበት ቤት ቲማቲም በብዛት የሚገባበት ቤት ማለት ነው። ቆንጆ መፍትሄ ያመጣሁላችሁ ቲማቲሙን ትፈጩትና እንደዚህ እኔ አሁን ቀቅየዋለሁ። ተቀቅሎ ተልጦ ነው ከዛ እፈጨዋለሁ ማለት ነው። ያው እንዳሳየኋቸው መፍጫው ማቅረብ ያለውኝ ቲማቲሙ ይፈጫል። ሽንኩርትም እንዳያችሁት ሽንኩርት ፈጭቼ አዘጋጅቻለውኝ። ሽንኩርቱን ፈጭቼ አዘጋጅቻለሁ። ቲማቲሙን አሁን እየፈጨው ነው፣ እንደምታዩት እንግዲህ ቲማቲሜን ፈጭቼ ጨርሼ፣ ያው እንደምታዩት እዚህ ልጋ እያንተ ከተኩት ነው የብቻው ማለት ነው። ቲማቲሙን ፈጨው። የብቻው ራሱን በቻለ ብረት ድስት እያልተከተኩት ነው ። ሽንኩርቱም ደግሞ እንደዚህ ራሱን በቻለ ብረት ድስት ስጎውን እየሰራሁት ነው ማለት ነው። ያው እንደምታዩት ሽንኩርቱ ስጎ እየሰራው ነው እና ቤተሰቦች የወዶች እንደምታዩት ቲማቲሞቹ እየተከተከው ሽንኩርቱ ብቻው ስጎ እየበሰለ ነው። ሳልሳ ወይም ንድን የእነሱ ቲማቲም ማለት ነው የማያቃጥለው እሱን ሁለት አስገብቼበታለሁ ያው እንደምታዩትኝ ከዛ ባህራት፣ ጨው ሁሉን ነገር አስገብቻለሁ። እዚሁ ላይ አለ። ባህራቱም ያው እንደምታዩትኝ አዘጋጅቸው ሁሉንም ነገር ጨማምሬ በአንድ ላይ ቀላቅለዋለሁ። ያው እንደምታዩት አሁን ሽንኩርቱ ስጎ በስሏል። ሁሉንም ነገር ጨማምሬ ጨርሻለሁ። ያው እንደምታዩትኝ ቲማቲሞቻን የተንተከተከ ነው በአንድ ላይ አዋህደው እና በአንድ ላይ ይንተከተካል ማለት ነው ቲማቲሙም ስጎ እንደምትወዱትኝ ብቻ ተስፋ አድርጋለሁ ውድ ቤተሰቦቼ። ቲማቲሙም ከሚበላሽ በዛ ላይ ደግሞ ቢዛ ምናምን መስራት የምትችሉ ልጆች፣ ምግብ ስራ ላይ የሄዳችሁ እናንተ ይጠቅማችኋል። አሁን ላይ ያው እንደምታዩትኝ አብስዬ ጨርሼ ሁሉም ባንድ ላይ አውርጃው ነው ማለት ነው። በአንድ ላይ ተዋህዶ አውርጃው ነው አሁን እና በጣም ነው የሚጠቅመው እንደዚህ በችኮላ ምናምን ሲሆን በተለይ እንደዚህ ለቢዛ ስጎ ከመስራት ይልቅ ይህን ቶሎ አቀላጥፋችሁ አስፈላጊ ከሆነ ትንሽ እየሰንሰነ የምጨምሩበት አሁን የወራ ዘይት አደርግበታለሁ ማለት ነው። ወርዷል። የወራ ዘይት አደርግበትና ከዛ እንደምታዩ እንደምታዩት ኝ አንዳንድ ማንካ እያደረግኩኝ ሁለት ሁለት ማንካ እያደረግኩ በፌስታ ላይ ያሰርኩኝ እንደዚህ አከማችቼ አዝመራ ወደ ጎታው ገብቷል ማለት ነው። ከዛ ውድ ቤተሰቦቼ ከዚህ በኋላ ያው እንግዲህ እያነሳው መጠቀም ነው። ፍሬዘር ውስጥ አስገብቼ ማለት ነው። እና በተረፈ ደግሞ ንፏ እንበል ከስራው በኋላ ዘናፏ ማለት አሪፍ ነው። ኖ እኔ ሰው ድነኝ ቦታው ግን ይሄ ዱባይ ነው። ትገረሙ በህልሜ ሄጄ ነበር ዱባይ ማለት ነው እና አብዛኛውን ልጆችና እና ወዶች ልጅና ሴት ምናምን የበዛበት ያው እንግዲህ በዱባይ እጅ ነበር እላቸዋለሁ። ግን ደስ አይልም እውነት በጣም ደስ የሚለው ቦታው ምናምን ግን እኛ መቼ አልፎልን ማለት በቤታችን ኡፍ ይደክማል። ብቻ እንደዚህ ሆነ አሳብ አልቦ ማለት ነው። ይቆጥኛ ምን ይሉኛል? ያው ሀበሻ ሀበሽዬ የኔ ቆንጆ እያቻታ ጠለፍ እያለሁ እኔ ማለት ነው ከዛሬ ስንት አመት መሰላችሁ? የዛሬ አራት አመት በፊት የሆነ ሱቅ ሄድኩና ካርድ ግዙ ልቢያቸው አረቦችን ከዛ ሄጅና ገዝተሽ ነይ አሉኝ። እና እኔ ቋንቋ አልችልም ነበር። እጅና ግዥ ሲሉኝ እንደ ምናሰበው ነው ብዬ ማለት ነው ዝም ብዬ ሄድኩ። ያው ቢጣቃ ማለት አይጠፋኝም ብዬ፣ በሳውዲ ቢጣቃ ነው የሚባለው። እና ሄጄ ቢጣቃ ስራቴ ካርድ ይፈልገች ደው ባለስንት ብር ነው ብላኝ፣ ቁጭ እንደ ኢትዮጵያ ውስጥ ነው እንዲ ያለው ዞር ዞር ብዬሽ ሳይ ምን ነው ደንግልሽ እንደ ሀበሻ ነኝ ይዞሻለች ከዛ ደሰው ላይ ማለት ነው ካርደን ገዝቼ ሄድኩኝ። ኩይ ለካ አረቦቹ የላኩኝ ሀበሻ መሆኗን ሳላወቁ ነው። ይገርማል። የሀበሻ ሱቅ መሆኑን ሳላወቁ ነው። ሂጂ እና ገዝተሽ ነው የራስሽ አሉኝ። እኔ ደግሞ አልገባኝም። እንዴት እንደዚህ ይሉኛል እያልኩ እየተጎረመረምኩ አረበኛ ብችልማ እያልኩኝ ከችላለሁ ለካ አማርኛ ነው የምታወራው። እና ሀበሻ በጣም ነበር የምንፈልገው። እኔ ጠለብ እያለሁ በተለይ አሁን ላይ እንኳ ያው አሁን ላይ ስለማገኘ ያኔ ያለ ጉጉት የለኝም። ጥሩ ምንን መፍጦ መጥፎ ምንን ሀበሻ ስንበል እና ውይ ውይ ወንዶችዬ ሾሩማ እየሰራው ነው

ይጠቅማቸዋል፣ አይጎዳም። እዩት እዩት፣ ከመጨረሻው ማለት ነው። ዶሮ ነው ዶራችሁን። ከዛ ፍልፍል ባርዲ ሽንኩርት፣ ፍልፍል ባርዲ ግን ሁሉም ያኔ በቀዩም በቢጫውም ምናምን ካለ በጣም ቆንጆ ነው። እኔ በአንድ ብቻ ነው ያለው፣ ያው እንደምታዩት እዚ ላይ የተጠበሰ ነው። ዋው ዋው ነው። ኑ ብሉ። ዋው ነው። እዚህ ላይ አሁን ጣውስ ጣውስ ጣውስ ስላ ይገለብጠ ምናምን ነገር ለመናገር በጣም ቆንጆ ነው። በሰራው ሰዓት ማለት ነው እኔ ራሴ ለማካበብ ሳይሆን ልጆቹ ጣፍቷቸው ለሚወሩት አንድ ራሱ አይጠርፍም ማለት ነው። አሁን ይህ ይቆራረጥና መጨረሻ ላይ ታዩታላችሁ። በትንሽ በትንሽ ነው የሚቆራረጠው። ይሄ እና ረመዳን እንዴት እያደረጋችሁ ነው? እኔ ጋ ይመስገን፣ እግዚአብሔር ይመስገን ደግሞ እስኪ በጸሎታችሁ አግዙኝ። እግዙ ወንዶች እየወሰዱታቸው ነው። በጣም ጨንቆኛ ነው አሁን ላይ ማለት ነው ጨንቆኛ ነው። ወንዶች ትንሽ ወንድሜ በባህር እየመጣ ነው ብለው በጣም ተጨንቀ ያለሁ። አቤት ስደት ራይ ስራ አንስተ በስንቱ ተጨንቀን ለሞት ነው በቃ። ሀገር ላሉት መጨነቅ፣ እዚህ ላሉት መጨነቅ፣ ለሚሰደዱት መጨነቅ ብቻ እና ወንዶች ይሄ ደሞ ከብደ ነው ሶላታቸው አሰራኛ ለሞት ደሞ ይሄ ከብደ ማለት ነው። ያው እንደምታዩት ከዴ ወይም ጉበት በኢትዮጵያ ለድብረት ነው የምንጠቀመው፣ ጨጓራ ምናምን ጋር እነሱ ግን ይህን ብቻ ነው እንዲሰራላቸው የሚፈልጉት እና ይህን ብቻ ነው የምሰራላቸው ለማለት ፈልጌ ነው። ያው እንደምታዩት እንግዲህ ነገራችን ላይ እንደ ኢትዮጵያ አሰራር አይደለም የሚሰራው። ያው ጉበቱን አደረኩኝ እንደምታዩት ከዛ ጉቦቱን መብሳት ሲጀምር ሽንኩርቴና ፍልፍል ባርድ ባህርድ አደርጋለሁ። ከሱ ከበሰለ በኋላ ደግሞ ቲማቲሜን አስገባለሁ ማለት ነው። ቆንጆ ነው ብቻ እጾም ሰዓት ያኔ እንደ ኢትዮጵያ አይነት አሰራሩ እንደ ኢትዮጵያ ስላ አይደለም ጣሙም እንደ ኢትዮጵያ ይመጣልንም እንጂ ቆንጆ ነው ብቻ። አሁን እኔ ሰዓቱ እየደረሰ ስለሆነ ቶቶ ብዬ አቀራረብላቸዋለሁ ነው ምላችሁ። ሽንኩርትና ፍልፍል ባርድ አሁን ጨምሬ ያለው እንደምታዩት ቆንጆ ነው ብቻ። እንግዲህ ለነሱ ቆንጆ ከሆነ እኔ ምን አገባኝ? እኔ እንኳ ብዙም አይመቸኝም እንደዚህ አይነት አሰራር ማለት ነው። ብቻ ግን ያው እነሱ ተመችቷቸው እየበሉ ስለሆነ ስራዬን መስራት ብቻ ነው ያለብኝና ያው አሁን ደግሞ ቲማቲም ምን አስገባው፣ ይህን ይመስላል። ከዛ ቅድም የሰራሁት ሸርማ ተቆራርጦ በዚህ ሁኔታ ከች ብሎላችኋል። እንደምታዩትኝ እንዴት አያችሁት? ያው የእኔ መስላን ወንዶችዬ፣ አበረታቱኝ አበረታቱኝ አበረታቱኝ። ነ ሰዓት አይሄድልኝ ብላን ሰዓቱ በቃ ፍጥጥ ብላን። እስኪ ሲሆን ቪዲዮ አጫውቱልኝ፣ ለምሳሌ ሞኔታይዝ ሆናችሁ ማለት ነው። ቪዲዮውን እስከመጨረሻው ድረስ ያያችሁ ይህን ድምጽ የምሰሙ ቪዲዮ አጫውቱልኝ። ስወዳችሁ ስወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ይበልልኝ፣ እወዳችኋለሁ።